እና አሰላሙ አለይኩም ወረህመቱላሂ ወበረካቱ፣ ሰላም ሰላም እያለሁ ውድ የቤተሰቦች እንዴት ናችሁ? ደህና ናችሁ? ያው ዛሬ እንግዲህ ሀይቅ ነን ያለ ነው። እንግዲህ ጦይባ ትዮስዴት መልስ መንሱራ፣ ያው ፋፊ በፋፊ ዛሬ ይሄውላችሁ ፈታ ብለናል። ዱዓም የፈለገ እንትን ይበል በኮመንት ጻፉ። ዱዓ ሁሉም በቃ ሁሉም ትዳር የፈለገ በዓል የፈለገ አዎ እዚህ ላይ ላይ ተገኙና እንግዲህ ሀጃችሁ እንዲሞላላችሁ። በሉ ልጅ የሚፈልግ ሁሉን ነገር አሟላለሁ። አዎ ማገናኛን እና ለማንኛውም አክሽሩ ይሄን ይመስላል። እንግዲህ ያው ከእንግዲህ በኋላ በቃ አብረን እንሰራለን እንደዚሁ እየተገናኘን አይሞራመርቶ ይሞከኮ ያረሞላይ ነስ እና ስለዚህ የተወሰነ እየተገናኘን እንደዚሁ እንሰራለን። እና አብሽሩ እንግዲህ ታዲያ አወራሩ አሰላሙ አሌይኩም ወረሐመቱላሁ በረካቱ እዲና የተከበራችሁ የፋፊ ወሎ ቤተሰቦች፣ እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ እንግዲህ በጦይባ ሚዲያ ቤት ሰብሰብ ብለን ተገናኝተናል ማለት ነው። እናንተም እንግዲህ ላይክ፣ ሼር እያረጋችሁ ከጎናችሁ ሆኖ ኢንሻላህ የመዳም ቅመሞች እኛን ወደ ላይ ከፍ እያረጋችሁ አሳድጉን ማለት ነው። እኛም ደግሞ ጠንከርከር እያልን እየተገናኘን እያመቻቸን ቪዲዮ እንለክላችኋለን ማለት ነው። ዛሬው ደስ በሚል መልኩ በጦይባ ቤት የሰቅን እየተጫወትን እያሳለፍን ነው ማለት ነው። እንግዲህ ዘወርወር እያን አንዳንድ ነገሮችንም እናሳያችኋለን ባላ ፈቃድ ማለት ነው። እናንተ ደግሞ ላይክ ማድረጋችሁንም እንዳትረሱ አበረታቷት ማለት ነው። ፋፊን እንግዲህ ያን ያህል ቪዲዮም እየለቀቀች አደለም የተረዳችኋት ላይም ስትገባ ገባ ቪዲዮውም ስት ላይክ ሸር ላይክ እያደረጋችሁ አጠንክሯት ማለት ነው እንግዲህ ውድ የስዴት እህታችሁ ናት አድያ አሰላሙ አሊኩም ወራህመቱላሂ ወበረካቱሁ እንትን የተከበራችሁ የፋፊ ወልደ የዩቲዩብ ተከታታዮች እንደምናላችሁ እኛ ደግሞ አልহামዱሊላ ያው ሳምንት በሳምንት እንገናኛለን እንዳልናችሁ እንግዲህ ዚያራ መተናል ማለት ነው ወደ ጦይባ ሚዲያ ቤት ጦይባ የቤት መተናል ለኒፋጎረ ቤት ያው በማን ቀን ማገኛት ነበረ እንግዲህ ሳምንት ጠብቀች ነው ስላለች፣ ሳምንት የጠብቀ የመጣሁት ማለት ነው። እና ተገናኝተናል ማለት ነው። ተገናኝተናል። ዛሬ ደስ የሚል ጊዜ ነው ያሳለፍነው። ቡናም እየጠጣል ነው አሁን፣ ያው ቡና እየጠጣል ነው። እናንተ እናውራችሁ ብለን የገባነው ማለት ነው። እና ፋፊዬን ማበረታቷት እገዙን ማለት ነው። እንደዚህ እየተገናኘን እንድንሰራ እንድንጠነክር ተስፋ እንዲኖራል እናንተ ደግሞ እገዙን ማለት ነው። አበረታቱ። እናንተ ስታግዙን ስትገድፉን ነው እኛ ደግሞ መስራት የምንችለው፣ መገናኘት የምንችለው። ያው መቼም አንድ አካባቢ አይደለን ሁላችንም። ቢያንስ ትራንስፖርት አውጥቶ ምናምን ነው የሚመጡት እህቶቻችን። እኛም ወደ እነሱ ብንሄድ እንደዛው ነው፣ ወጪ አለው መቼም ታውቃላችሁ። እና የትራንስፖርት ምናምን ከፍለ ነው የሚመጡት ያ ነገር አለ እና ያንን ደግሞ ለማድረግ ራሳችን መሸፈን አለብን ስላችሁ እናንተ ስታግዙን ቢያንስ በሁለት ወርም በሶስት ወርም ሲከፍለን ለነ የትራንስፖርት የሆነና ለፈለግንበት ቦታ፣ ለምንድን ነው ቤት ሁል ጊዜ የምሰሩት ምናምን ትሉናላችሁ ወጣ ብለን ለመዝናናት ምናምን ከራሳችን ከምናጠፋን፣ ለምሳሌ ቱካ ከፈለን እውነት ለመናገር ማለት ነው። ያኔ ደብቀን አይደለም የሆነ ቦታ ሄደን መክፈል ያለብንን ከፍለን መዝናናት ያለብን ተዝናንተን እናንተ ጋር እንገናኛለን ማለት ነው። ምናምን ዝም ቦታ አትሄዱም። ዝም ቦታ ሰዎች እኮ ሊዝናኑ የሚሄዱት በተከፈላቸው ብር ነው እውነት ለመናገር እና ያን ነገር ደግሞ እኛ ገናነን ግማሻችን ጀማሪ ነን፣ ግማሻችን ደግሞ እይታ የለውም የሞተ ነው። ስለዚህ ገና ጀማሪ ነን ማለት ነው። ወጪ አይችልንም ራሱ አናቀው። ስለዚህ ወደፊት ደግሞ ጠንክረ እንድንሰራ የእናንተ እገዛ ያስፈልገናል። ገዙን። ከዛም በኋላ ግዴታ ቤት መገናኘት የለብንም ወጣ እያልነ መናፈሻዎች ምናምን እያልን እናሳያችኋለን።

አፋፊ ዩቱብን አጠናክሯት ሸራርጉላት ትበርታ እህታችን ማለት ነው የስደት እህታችን ትበርታለን እውነት ሰው ቲያድጊስ ይላል አይደለ ስለዚህ እኛ ሁላችን ሆነን ተባብረን እናሳድጋት እላለሁኝ እንግዲህ ካሁን በኋላ እንሻላ ደግሞ በዚሁ እንቀጥላለን እቤት ውስጥንም ባይሆን ደግሞ አንዳንድ ቦታ እንደዚሁ እየተገናኘን አብረን እንሰራለን እንተባበራለን ብለን እናስባለን እንሻአላ ካላህ ጋር ማለት ነው እህቶቼ

ሁላችንም እውነቱን በቃ እውነቱን ማለት ነው እያወቅ ነው። አንዲት ልጅ ሚዲያ ላይ መውጣት የለባትም አይደል እንዴ? እኛ ሙስሊሞች ነን በቤታችን ተሰትረን መቀመጥ አለብን። ስለዚህ እናውቃለን። ግን ችግራችን እዛ ቦታ የሚያመጣን እንጂ ባብዬ ደግሞ ያንን ነገር ውስጧ አንደኛ በቃ ሙስሊም ነኝ መሰተር አለብኝ ብላ ትታስብ። ሁለተኛ ደግሞ የኑሮ ሁኔታ እንግዲህ ዲህ ካሜራ ይስባታል ማለት ነው። ለዛ ነው እንጂ ማለት ሁላቸውም እርግጠኛ ነገር ይስባል እንትን ያውቃሉ እና ለዛ ነው እንጂ ሁሉም በቃ እንደዚህ ብሎ ማውራቱ ይወዳል ያን ይወዳል። እንደዛ ነው። እሷም ስለምትፈራ ነው እና ካሜራ ላይ ብዙ ጊዜ የማትወጣው ስለዚህ። ቆንጅዬ ናት፣ ወረም ትችላለች በጣም ማለት ነው። ወቸና በጣም በጣም ደግሞ ሳቋ ነው የሚቀደም ሳቋ ማለት ነው። አረሳቂ ታራቻ ነው። ለዛ ለዛ ነው እንጂ ለሌላ አይደለም፣ አትሸፈኔ ምናምን ያን ያህል በደንብ አልተለማመድ ነውም፣ እና እንደ አዲስ የሆንብናል። በቃ ቀስ እያልን ምናምን እንደዚህ ስንፈምስ ማለት ነው

በቃ ምንም አይደለም፣ ልጆቼ ናቸው። አያድርግ፣ ችግር የለውም። እንግዲህ አብሽሩ። ለማንኛው ሁላቸውን አመሰግናለሁ። ቻው፣ በርቱልን፣ አመሰግናለን። ማ በሌላ ቪዲዮ ደግሞ ጠብቁ እንላለን ወይ ነው